በ25 ሚሊዮን ብር የሚሸጥ አዲስ ጂ ፕላስ ዋን የሆነ ቤት ነው ዛሬ የማሳያችሁ። የሚገኘው አያት ኮምፓውንድ ውስጥ ነው። አስቸኳይ መሸጥ ይፈልጋል። አዲስ ቤት ነው። ኮምፓውንድ ውስጥ ነው የሚገኘ ይሄ ቤት። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ይህንን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በክሮ ጠይቃቸኋል። እዚህ ጋ እንግዲህ ግቢው እንደምትመለከቱት ሁለት መኪና በትንሹ ማቆም ይችላል። 150 ካሬ ሜትር ነው። አዲስ ቤት ነው። የተወሰነ ስራ ይቀረዋል ውስጥ ላይ ላይቲንግ ሲስተም ከዛ ውጭ ሁሉም ነገር ተጠናቋል። በግራ በኩል እንዳያችሁት አነስ ያለ በረንዳ ነገር አለው። ይሄ ቤት እንግዲህ ለዋናው አስፓልት እጅግ በጣም ቅርብ ነው። ቢያንስ 200 ሜትር ነው የሚገባው። ያ ማለት አራተኛ ከዋናው አስፓልት አራተኛ ቤት ላይ ነው የሚገኘው። አካባቢው እጅግ በጣም እየለማ ነው። ተመሳሳይ አይነት ቤቶች ናቸው ያሉት። ኮምፓውንድ ነው። መጀመሪያ ላይ እንዳያችሁት ራሱን የቻለ አጥር አለው። ጥበቃ አለው 24 ሰዓት እንግዲህ ይህን ይመስላል። ልክ እንደገባን በግራ በኩል ነው ሳሎናችን የምናገኘው። እጅግ በጣም ሰፊ ልቅቅ ያለ ቆንጆ የሆነ ቤት ነው እንደምትመለከቱት ነው። እንግዲህ ከላይቲንግ ሲስተም ውጭ ሌላው ነገር በትክክል ተሰርቶለታል። ኦፕን ኪችን ነው፣ ሁለት ኪችን አለው። አንድ ኦፕን ኪችን አለ፣ አንድ ደግሞ በጀርባ በኩል ትራዲሽናል ኪችን የምንለው አለ። መሬቱ ሴራሚክ ነው የውጭ ሴራሚክ ተጠቅሞ ነው የሰራው። ይህን ይመስላል ኦፕን ኪችኑ። እንግዲህ ይህንን የመሰለ ቤት በ25 ሚሊዮን ብር ነው ለሽያጭ አወጣው። አሁን ላይ ብር ስለሚፈልግ ነው በዚህ ዋጋ ለሽያጭ አወጣው እንጂ አሁን ጂ ፕላስ ዋን ስንት እንደሚሸጥ፣ 35 እና ከዛ በላይ ነው አያት አካባቢ እየተሸጠ የሚገኘው። መቶ አምስት ካሬ ራሱ 30 ሚሊዮን ብር ነው አሁን የሚጠሩት። ይህን እንግዲህ ጽድት ልታድርጉ እንደዚህ ሰርቶ 25 ሚሊዮን ብር እጅግ በጣም አዋጭ ነው። አቅም ያለው ሰው ቶሎ እጅ ማድረግ ይችላል። ለትርፍ ራሱም ማድረግ ትችላላችሁ። ይሄ ቤት ያለው አምስት መኝታ ቤት ነው። አምስት መኝታ ቤት አለው፣ አራት መታጠቢያ ቤት አለው። እንግዲህ እያንዳንዱን የማሳያቸው ይሆናል። ይሄ ሁለተኛው ኪችን ይህን ይመስላል፣ ትራዲሽናል ኪችን የምንለው በቃ መብራት ነው የሌለው እንጂ ከዛ ውጭ ሁሉም ነገር እንደምታዩት አንድ የቀረ ነገር የለውም። አንድ አንድ ምናልባት ሽንት ቤት ላይ ሲንክ እቃዎቹ ገብተዋል፣ መገጠም ብቻ ነው የሚቀረው። እቃችሁን ይዛችሁ መግባት ብቻ ነው። ጸዳጸዳ አድርጋችሁ እጅግ በጣም ቆንጆ የሆነች ቤት ነች። እዚህ ጋር ለእንግዳ ወይም ደግሞ ደረጃ ወደ ላይ መውጣት ለማይችሉ አቅመደካማ ለሆኑ ሰዎች ታስበ የተሰራች ክፍል ነች። ሻወር ሽንት ቤት አላት። እሷን አጋጣሚ አልቀረጽኳትም። ግራውንድ ላይ አንድ መኝታ ቤት ና አንድ ሻወር ሽንት ቤት አለ። ከላይ አራት ክፍሎች አሉ፣ ሶስት መታጠቢያ ቤት አለ። ከላይ ጠቅላላ አራት መታጠቢያ፣ አምስት መኝታ ቤት፣ ከጀርባ አንድ ሰርቪስ ና አንድ መታጠቢያ ቤት ነው ያለው። በአያት ኮምፓውንድ ውስጥ አንድ መቶ ሀምሳ ካሬ አዲስ ቤት ነው እያሳየኋችሁ የሚገኘው። ይህን ይመስላል። እንግዲህ ኮሪደሩ ሰፋ ያለ ነው እንደምታዩት ሶስት አራት ቦታ ላይ ኮሪደሩ ላይ ራሱ የቻርጀር ቦታ አለው። ውጭ ላይ መጠቀም የምትፈልጉትን እንትን ሰክታችሁ ማ እንትን ማለት ትችላላችሁ። እዚህ ጋር ደግሞ በረንዳ እናገኛለን ማለት ነው። ሰፊ በረንዳ ነው። ይሄ ማስተር ቤድሩሙ በረንዳ ነው። ይሄ ይህን ይመስላል። ማስተር ቤድሩሙ እጅግ በጣም ሰፊ ነው። የራሱ የሆነ ልብስ መቀየሪያ ክሎዜትና ሻወር ሽንት ቤት አለው። ይህን ይመስላል። ቁም ሳጥን ወይም ልብስ መቀየሪያ ይመስላል። እጅግ በጣም እንግዲህ፣ ራሱ ሊኖርበት ነበር መጀመሪያ የሰራው፣ የንግድ አይደለም፣ ለራሱ ለመኖሪያ አስቦ ነበር የሰራው። አሁን ላይ እንግዲህ ብር ስላስፈለገው ነው መሸጥ የሚፈልገው። እጅግ በጣም አዋጭ ጂ ፕላስ ዋኑን በ25 ሚሊዮን ብር። እንግዲህ የተወሰነ ምናልባት ድርድር ሊኖረው ይችላል። አሁን ገና ነው፣ አስቸኳይ ሽጥልን ያለን ይሄ የማስተር ቤት ሻወር ሽንት ቤት ይህን ይመስላል። እዛ ጋር እንደምታዩት አንዳንድ የሚገጠሙ ባዶ የሆኑ እንትናቸውን ብቻ ወጥቶ አልገጠመላቸውም። የሻወር ቦክስ ሊሆን ይችላል፣ ገንዳም ሊሆን ይችላል። ራሳችሁ በምትፈልጉ ዲዛይን መቅጠም ትችላላችሁ። ይሄ ሁለተኛው መኝታ ቤት ይህን ይመስላል። ይህ እጅግ በጣም ሰፊ ነው። እንደምታዩት የራሱ ቁም ሳጥን ልብስ መቀየር ያለው የራሱ መታጠቢያ ቤት አለው። እዚህ ጋር ደግሞ ብርሃን ማግኘት እንዲችል መኝታ ቤቱ ያው መስኮት ሰርተውለታል ማለት ነው። ልቅቅ ያለ ነው። ማስተር ቤድሮሙን ነው ራሱ የሚያክል ይሄኛው። ካርታው ዲጂታል ነው፣ የተሟላ ዶክሜንት ነው ያለው። ምንም ራሳቸው ኦንላይን ስካን አርጋችሁ ማየት ራሱ ትችላላችሁ። ጽድት ያለ የተሟላ ዶክሜንት ያገባ ዶክሜንት ያለው ነው ይሄ። የሁለተኛው መኝታ ቤት የራሱ የሆነ መታጠቢያ ቤት ይህን ይመስላል። እንግዲህ ሁለቱን መኝታ ቤቶች እና አንደኛውን መታጠቢያ ቤት ማሳየት አልቻልኩም፣ አጋጣሚ ስልክ ባትሪ ስለዘጋ ይቅርታ ይደረግልኝ። ዋጋ 25 ሚሊዮን ብር ነው። አስቸኳይ መሸጥ ይፈልጋል። መግዛት ወይም ማናገር የምትፈልጉ ካላችሁ በ0946666330 አበበብላችሁ ደውሉልኝ። በየቀኑ በየሰዓቱ አዳዲስ መረጃ ስለምንለቅ ሰብስክራይብ ማድረግ እንዳደረሱ። መልካም ጊዜ